ሰላም ውድና የተከበራችሁ የዜት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዚህ ትርፍርፊ ይበልልኝ። እኔ ጋር ሁሉ ሰላም። እንዴት ናችሁ? ዛሬም እንግዲህ ስለ እናንዱ አለምና ስለ ቀነኒ ዝም ማለት የለብንም። ፍትህ ለቀነኒ ማለት አለብን። እንዲሁም ደግሞ ፍትህ ለትዝታ ማለት አለብን። የትዝታና የቀነኒ ነገር የውሃ ሸታ እየሆነብን ነው። ለትዝታም ድምጽ ሆኑ፣ ለቀነኒም ድምጽ ሆኑ ማለት ነው። አሁን ደግሞ አዲስ መረጃ የደረሰን ደግሞ በቀደም የችሎት ለትባስ ለአስር ቀን የተቀጠረው ምክንያቱ ምንድን ነው በሚለው በእሱ ጉዳይ ላይ አንዳንድ ሰዎች ያወጡት መረጃ አለ። ከሹክሹክታ መንደር ምንድን ነው የወጣው መስላችሁ? ለአስር ቀን የተቀጠረበት ምክንያት ምስክሮቹ የሉም ከሀገር እንደወጡ ነው የተነገረው ማለት ነው። በጣም በሚያሳዝን ሁኔታ አስራ አምስት ሰው ምስክር አግኝቻለሁ ብሎ ነበረ። እነዛ ምስክሮች ከዛ ውስጥ ሶስቱ ምስክሮች ከሀገር ወጥተዋሉ። እንግዲህ ለእረፍት ይሁን ለምን ይሁን ባይታወቅምና ና ሄደዋሉ በነዛም በዛ ምክንያት ነው አሁንም ለአስር ቀን እየተሰጠው እየተባለ ነው። እንዲሁም የአርባ ቀን ደግሞ በተደረገበት በታተመበት ልብስም እንግዲህ በጣም እየተንጫጩ ነው ያሉት ማለት ነው ሚዲያ ላይ። በሚያሳዝን ሁኔታ ህዝቡ እየተባላ ነው ያለ ማለት ነው። ያሳዝናል። አሁንም ፍትህ ለቀነኒ ማለት እንዳትተው። ፍትህ ለቀነኒ ዛሬ ነገም። እንዲሁም ለትዝታ የትዝታ ነገር እንግዲህ የውሃ ሽታ እንደሆነ ቀርቶብናል። የትዝታ እስካሁን ድረስ ሰውየው አልተገኘም፣ አልተያዘም በዚህ ቦታ ታየ በዚህ ቦታ ታየ እየተባለ ነው። ትናንትና የሚነበረውን የሰማውትን መረጃ አምጥቼ ልቀቄላችኋለሁ ስለ ትዝታ ጉዳይ እንዳያችሁት። ስለዚህ የትዝታን ጉዳይ ዝምባነት ችላባ እንልላለሁ። ሁላችሁም ድምፅ ሆኑ እባካችሁ፣ ለትዝታም እንጩሁላት ድምፅ እንሆን ድምፃችን እናሰማ ብዬ ነው ላችሁ ማለት ነው። ግዴታችንን እንወጣ። ሁላችንም ድምፅ ስንሆን አንድ ሰው ለአንዱ ድምፅ ሲሆን መድኒት ነው እና ችላባንል ነው ማለት ነው። እንደኔ ሁላችንም ድምጽ ሆኖ እባካችሁ ማለት ነው። ስለ ትዝታም ስለ ቀነኒም ዝመ ማለት የለብንም። እንግዲህ የቀነኒም ጉዳይ ሁሌ በአስር ቀን ስምንት ቀን እየተባለ ቀጠሮ እየረዘመ ነው ያለ። እንዲሁም የተለያዩ መረጃዎች እየወጡ ናቸው። ስለ ካሜራው ጉዳይም ደግሞ እንደዛው። ሽማግሌዎችን ደግሞ ቤተሰብ ጋር እየሄዱ ነው እየቀኑ ስለ ጎፈን ሌቤም እንግዲህ ያላችሁን ነገር ሁላችሁም እጃችሁን ዘርጉ እየተባለ ነው እና እንዘርጋ ማለት ነው እኔ እምለው የትዝታ ቤተሰቦች ምን ነው ዝም ያሉት ሰለቻቸው እነሱም እንደ ሄቨንናት ወይስ ምንድን ነው ነው መፍትሄ ስለሌለ እነሱም ጸጥ አሉ እና የትዝታ ነገር እኮ በጣም በሚያሳዝን ሁኔታ እስካሁን አለመያዙ በቃ አንዳንዴ አትቀደሙ ነው ብለው አትቀደሙ በቃ የውነት ይሄ ነው። ከተቀደማችሁ በኋላ ማንም ለናንተ የሚደርስላችሁ እንደሌለ እወቁ። በተለይ ኢትዮጵያ ላይ ፍትህ እንደሌለች እወቁ። እንግዲህ እስካሁን ድረስ ይህ ሰውዬ እውነት ኢትዮጵያ ገብቶ ይሆን እንደተባለው ካይሮ ይሆን የት ይሆን ሳይታወቅ የትዝታ ነገር ሁሉ እንዲህ ሆኖ ቀርቷል ማለት ነው። ያሳዝናል በጣም እና የቀነኒ ነገር እንደ ትዝታ እንዳይሆን ያለውን ነገር ሁላችንም ፍትህ በምል ደስ ይለኛል። እንዲሁም ደግሞ ገንዘብ ያላችሁ ሰዎች ቤተሰቦቹን እርዷቸው ማለት ነው፣ ሁላችሁም በምትችሉት አቅም እና ስለ ልብሱም ደግሞ እንግዲህ ሁሉም ሰው በልብሱ ጉዳይ በጣም ብዙ ነገር እየተነጋገረ ነው። እኔ የምለው እርጉዝ እርጉዝ ሲሆኑ ጊዜ ችግር አለ እንዴ? ካረገዙ በኋላ በሚያሳዝን ሁኔታ ቀነኔም ነብሰ ጡር ነበረች፣ ትዝታም ነብሰ ጡር ነበረች። እንዲሁም ደግሞ የበቀደሙም ልጅ ነፍሰ ጡር ነበረች፣ ፖርቱጋል በጣም በሚያሳዝን ሁኔታ ማለት ነው። እውነት በጣም ነው የሚያሙ ብዙዎች በሆዳቸው ቅሪትም እያለ እስከነ ልጃቸው የአንድ ህይወት ብቻ ሳይሆን እነዚህ ልጆች የሁለት ሰው የሶስት ሰው ህይወት ነው የጠፋ ማለት ነው። ዝም ማለት የለብንም ችላ ማለት የለብንም ማለት ነው። ፍትህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ ቤተሰቦች እኛ ድምጽ ስንሆን እናንተ ቢያንስ ላይክ ብታግዙን፣ ሌላ ድምጽ መሆን እንኳን ባትችሉ ማለት ነውና፣ እዚህ ጋር ምን እያለ ነው መሰላችሁ? የቀነኒ ነገር አሁንም የተራዘመበት ምክንያት ይላል ይሄ ልጅ ሶስት ሰዎች ጠፍተው ምስክሮች ከሀገር ወጥተዋል የሚል መልስ ነው። ለዛ ነው ለዛ ስለሆነ እነሱ እስኪመለሱ ድረስ ለስራ ጉዳዩን ለምን ይሁን እንግዲህ የሄዱበት ጉዳይ አልታወቀም። እነሱ እስኪመለሱ ድረስ እንግዲህ አስር ቀን ተደርጓል ማለት ነው። እንግዲህ ከአስር ቀን በኋላም አልመጡም ተብሎ ሌላ አስር ቀን ሊሰጣቸው ይችላል ማለት ነው። በዚህ ምክንያት ግን በጣም ነው የምናሳዝነው ኢትዮጵያን። የእውነቴ ነው ምላችሁ ብዙ ነገሮች ሲገኙ፣ እቤቱ ሲገኝ፣ የቤቱ የተቦደሰው ሲገኝ፣ ወንድሟ ቤተሰብ እንዳለ ምስክር ሲሰጥ፣ ደረጃ ሲታጠብ የነበረው ብዙ ብዙ መረጃዎች እያሉ ግን እስካሁን መረጃም አላገኘንም። አንዴ ምስክሮቹ ጠፉ አንድ ጊዜ ደግሞ ውጤት አልወጣም፣ ዶክተሮቹ ከሀገር ወጡም ተብሎ ነበረ። የተለያየ መረጃ እየተሰጠ እንግዲህ ለማንኛውም የቀነኒ ነገር የውሃ ሽታ ሆኗል። ፍትህ ለቀነኒ፣ ፍትህ ለቀነኒ፣ ፍትህ ለትዝታ። ሁለቱንም አንድ ላይ ያደረጋችሁ ቪዲዮ ስሩ። እንዲሁም የህፃን ሲምቦ ብርሃኑ የእሷን ፍትህ አልተገኘም። እውነት ኢትዮጵያውያን ስንቱን ጠርተን ስንቱን እንተውና፣ በጣም የሚያሳዝን ሁኔታ የብዙ ሰዎች ህይወት እንደ በቃ ደመከል በሆኑ እየቀረብን ያለ በጣም በሚያሳዝን ሁኔታ ማለት ነው። እና አላቅም ብቻ ምን እንደምላችሁ፣ የእውነቴ ነው ምለው። እኔ በጣም ስሜታዊ የሆንኩኑ ለምንድን ነው ካላችሁ፣ በሀገራችን ሁኔታ ላይ ያለው የህግ እንዝላልነት ማለት ብዙ ነገሮች ሲገኝ፣ ብዙ መረጃዎች ሲኖሩ የሉም ሲባል አሉ፣ ምንላቸው የሉም ሲባል ካሜራው ላይ የተገኘው መረጃ አለ ሲባል ካሜራው ተበላሽቷል ብለው ድራሹን አጠፉት። ብቻ በጣም ያሳዝናል። ሁለት አይነት ሞት ቤተሰብ ባይሞቱ እና ለቤተሰብ አንድ መብት ቢሰጥ ብዬ አስባለሁ። እንዲሁም ሲቀጥል ደግሞ ነፃ ከሆነ ነፃነቱ ታውጆለት ቢወጣና እነሱም ቤተሰብም ተስፋ ቆርጠው ቢቀመጡ አባትም እንዳሉት እንግዲህ እኔ ነፃ ከሆነ ነፃነቱ እኔን የሚያሳምን ነገር ንገሩኝ፣ የልጄን አሟሟት ትክክለኛውን ንገሩኝ እና እኔም ተስፋዬን ቆርጬ የኢትዮጵያ ሕዝብም ወደ ቤቱ ይግባ፣ እኔም ወደ ቤቴ ልግባ የሚል መልስ ነው የሰጡት። ከባድ ነው። ሳ ቀጠሮው ዛሬ ነበር። በዛሬው ቀጠሮም እንደተለመደው አዳዲስ ነገር ተሰምቷል። አንድ ጠበቃ ተገኘ ስለተባለው የቀነኒ ዲያሪ ወይም የግል ማስታወሻ ሀሳብ አስተያየት ሰጥቷል። ቬሮኒካ ዳነ ከሰሞኑ ቀነኒን አግኝቻት ነበር የሚል ሀሳብ መሰንዘሯን ተከትሎ ፍርድ ቤት ተጠራች ተብሎ ነበር። በእርግጥ ይህ ጉዳይ እውነት ነው፣ ቬሮኒካ ዛሬ ፍርድ ቤት ቀርባለች ወይስ አይደለም የሚለውን ተጨማሪ ምርመራ ቀን እንዲሰጠው ፍርድ ቤቱን ጠይቋል። መጋቢት አስራ ሰባት ቀን ሁለት ሺ አስራ ሰባት አመተ ምህረት በዋለው ችሎት ፖሊስ በአስክሬን ምርመራ ቀነ የከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤቱን በተመለከተ ከህክምና ባለሙያዎች ተጨማሪ ማብራሪያ ተጠይቋል የተባለው። ይህ ደግሞ ተጨማሪ ማብራሪያ ውጤቱ እስኪደርሰው ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የህክምና ባለሙያዎች መካከል የተወሰኑት በሀገር ሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እንደተጠቀመ ይህንንም እየሞከረ መሆኑን ገልጸዋል። ነገር ግን ከሀገር የወጡት በስራ ነው ወይስ በሌላ ጉዳይ ስለሚለው ምንም የተገለጸ ነገር የለም። ይህን ውጤት እስኪቀበል አስራ አራት ተጨማሪ ምርመራ ቀናት እንዲሰጠው ፍርድ ቤት ግን ጠይቋል። ያ ማለት ከሀገር ቤት ስለወጡ የአስክሬንና የህክምና ምርመራ ባለሙያዎች ውስጥ መረጃውን ለመውሰድ ማለት ነው። ራችሁ ተስፋዬ ደግሞ እኔ ትንሽ ልበልላችሁ ማለት ነውና እንግዲህ ስለ ራችሁ ተስፋዬ ማለት ነው። ራችሁ እኔ ብዙዎች እየሰደቡት ነው። እዚህ ጋ እኔ ራችሁ ራሱ መጠበቅ እንዳለበት ነው። ምክንያቱም እዚህ ጋ ራችሁ ስለሚያውቀው ነገር ቢናገር ምን እንደሚደርስበት እያንዳንዳችን እናውቃለን። ስለዚህ ይሄን ነገር ስለምናውቅ ለምንድን ነው ራችሁ ላይ እኔ ራችሁ እንትን ባትሉት ብዬ ነው ማስበው። የምር ከሆነ ትክክለኛ ውሳኔን የወሰነው ነው ማለት ፍትህ ማለት አለበት። አብሮ በልቶ አብሮ ጠጥቶ ብዙ ነገር አድርጓል፣ ግን ይሁን እንጂ ራችሁ ተስፋዬ ደግሞ አንድ ነገር ያለ ነገር እውነት ነገርን እንናገር ካል እሱ ስለ እሷ አሟሟት እዛ ጋር አልነበረም፣ ቤት ውስጥ አልነበረም። ምንም ያየው ነገር የለም። እና ምንም አይነት ነገር ስላላየ መናገር አይችልም። ቢናገርም አናም ነው የትኛውንም ቢደግፍ ግን ይሁን እንጂ ፍትህ ማለት ብቻ ነበረበት። በዛ ላይ ደግሞ ይሄ ልጅ የሆነ ነገር ቢናገር ምን እንደሚደርስበት ሁላችሁም ታውቃላችሁ። ስለዚህ እሱም ለአንድ እህቱ ይኑርበት ራቹ ማለት ነው። እኔ ራቹ ላይ ጥፋት አላየውም። እንዳየሁት ከሆነ ቢያንስ ፍትህ ብሎ ፍትህን መጠየቅ ነበረበት። አርባው ላይ መገኘት ነበረበት እንጂ ሌላ ነገር እንዲናገር ክፉ እና ደግ ግን እኔ ምንም እንትን አላልኩበትም ማለት ነው። ስለ እውነት ያው ሀቅ የተናገረ ሰው እድሜው አጭር ነው። ስለዚህ እሱንም ይደፉታል የሆነ ነገር ቢናገር። ስለዚህ ዝምታን መምረጡ ጎበዝ። ፈሪ ለእናቱ ያገለግላል። እና እንኳን ዝም አልክ። ፍትህ ለቀነኒ ፍትህ ለትዝታ